አይ በቃ እኔማ እዚህ ናፍቀውኛል፣ ቤተሰብ ናፍቃናለች ማሚ ምናምን ሲሉ የመጣሁት እና እንዳመሸ ሰላም በያቸው። በቃ እስኪ ሰላም ሰላም፣ የቤተሰቦች የልጆች የቤተሰቦች እንዴት ናችሁ? ያው እኔ በሽታ እየኮረኮመኝ ነው። ዛሬ እሙሽና ሀቡ ያለውን ነገር ለተመልካች ለማስረዳት መጥተው ነበረ ማለት ነው እና እሙሻ የወደ ነገር የብሩክና የሀይሚ ድምቀት፣ እናት ለእኛም እናታችን ነሽ እና በጣም ስላመማት ብዙም አላወራችም እና ሀቡም የመጣበትን ሊናገር ያሰበበትን መንገድ ለእናቱ እናቱ ስልታመመች ብዙም ነገር አልተናገረም ማለት ነው። በጣም ነው ደስ የሚለው። እዚህ ጋር በጣም አክብሬ ካለው ማለት ነው። እና ብዙ ነገር ብለካል። ጀስት ሀይሚና ብሩክ ባይዘዌ አንዳንድ ሰዎች ለሚመስላችሁ ሰዎች እንደዚህ ሰውን ለማለያየት የምትጥሩ ሰዎች ሰው ሲጣላ ደስ የሚላችሁ ሰዎች ደስ ይላቸዋል። የሆነ የሴጣን ስራ የምትወዱ ሰዎች አላችሁ። እውነት ለመናገር ማለት ነው። እኔ ብዙ ነገር ሰው ሲጣላ ምን እንደሚያስደስታቸው እኔ አይዶ በጣም ነው የምትገርሙት ማለት ነው። ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብሩ ይስፋ ለመድኃኔዓለም። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳስረሱ። የግዴን የምሰራው ማለት ነው። ለምን የግዴን ስላችሁ፣ ጀስት ያው እኔ የሀይሚን የብሩክን ነገር ታውቃላችሁ። በጣም ነው አይሆንልኝም። የእውነት ለመናገር ማለት ነውና ጀስት በቃ ነገሮች የሚስተካከሉበት መንገድ ተፈጥሮ ነገሮች ሁሉ ተስተካክለው ሁሉ ነገር እንደ በፊቱ ቢመለስ በጣም ደስ ይለኛል። እርግጠኛ እኔ ደግሞ ይመለሳልን ብዬ አስባለሁ ማለት ነው። እንደምን ሁሉም ነገር ይስተካክላል እንደነበረ አይቀርም። አንዳንድ ሰዎች ሲጣሉ ደስ የሚላቸው እነሱ ለመለያየት የምታደርጉት ጥረት በጣም ነው የሚገርመው ማለት ነው እና እንደዛ ተሳስታችኋል። የእውነት ለመናገር ማለት ነውና ያ ደግሞ ጥሩ አይደለም። የእውነት ለመናገር ማለት ነውና ዛሬ ሀብትሽ ባለፈውም ከሚስቱ ጋር ትንሽ ተደባብሮ ነበር እ ራሱ ሄዳችሁ የማያገባችሁን ነገር ትሰጣላችሁ ማለት ነው። እሱ ልክ አለ፣ እኔ የማውቀው ስለ ራሴ ህይወት እናንተ ስላላችሁ አይደለም አለ። ያ እውነቱን ነው። እሱ ነው የሚያውቀው ስለ ራሱ የሚያውቀው እሱ ነው። እናንተ ስላላችሁ ምናምን አይደለም። ገባችሁ አይደለም? ያን ነው እንትን ማለት ያለባችሁ ማለት ነው። ሲቀጥል ደግሞ ጀስት ምንም ነገር ሀይሚና ብሩክ ቤተሰብ የያዘው ጉዳይ ነው። ለምሳሌ አሁን ዛሬ አሁን እሙሽ እሙሽ ቢነግራት አሁን ቀጥታ ለብሩክ ደውላ እንዲ እንዲህ እንዲ ምናምን ብላ ተቆጥታ ታስታርቃቸዋለች። የእውነት ለመናገር ማለት ነው እነሱ ዛሬ ይታረቃሉ ማለት ነው። ማለት ምንም ነገር ላይ ዝም ተባብሎ ምናምን መኖር አይችሉም ማለት ነው። ይታረቃሉ። ነገ አንድ ላይ የሚሆንበት ሚንስ ምናምን ይፈጠራል ማለት ነው። እና እምላችሁ ይሄ ነው። ሲቀጥል እነሱ ለማለያት አሁን ለምሳሌ ሁሉም ሰው ሊያስታርቅ የሚመጣ ሰው ሁሉ አስታራቂ አይደለም። እነዛን ሰዎች ራሱ መጠንቀቅ አለባቸዋል። አሁን ለምሳሌ ትናንት ራሱ ፍጽና እንትና ሲመጡ ያኛው ለአንደኛ ወገን ይደግፋል። ጀስት በጎራ ተከፋፍለው ነው እየደገፉ ያሉት ማለት ነው። እና ያን ነው የምለው ማለት ራሳችሁን ሲሆን ራሱ ሌላን ሰው ብታዳምጡ ያን ሰው እንትን ብትሉ ጥሩ ነው ብዬ አስባለሁ ማለት ነው። እና ያ ለእኔ እውነቱን ነው፣ ሀብትሽ እንዳለ አንዳንድ ጊዜ ከታላቅ መማር ብዙ ነገር ነው። ለምን እሱ ካሳለፈው የህይወት ነገር ነው እየነገራችሁ ያለው ብትሰሙትና ብታዳምጡት ደስ ይላል። እና ሙሽዬ ደግሞ በጣም ደክሟታል፣ ይሄን ናት ማለት ነው። እና ይሁን የሰማው ነገር መሰለኝ፣ ሚስቱ እኑ የዩኒቨርሲቲ ተማሪ ናትና እዛ ሄዳ ጠየቀቻት። እችን የመሰለች ወርቅ እናት ነው ያለው ብሎ ኬ ማለት ነውና፣ ረጅም እድሜ እና ጤና ይስጠን። እውነትም ናፍቃን ነበረ፣ ስላየን ደስ ብሎናል። እንት ሊላት ነበረ። በጣም በስመ አብ እናቱን በጣም ያከብራል። ሊነግራን ነበር። ጀስት እንዲ እንዲ እንዲሆነ ምናምን ብሎ ሊነግሯት ምናምን ነበረ። ከዛ ሲያያት ወገቤን አሞኛል ምናምን ስትለው በቃ ቤተሰቦች እኮ ናፍቀውሽ ናፈቀች ምናምን ሲሉ ነው ያመጣናት ምናምን አለ ማለት ምን ብለው ይናገር እያወራ ማለት ነው እንዳለው የራሳቸውን ጨዋታ ጀመሩ። ከዚህ በቃ የእንትን ነገር ጨዋታ ጀመሩ ማለት ነው እና በቃ ከበደው፣ ጀስት መናገር ከበደው ማለት ይከብደናሁ። ለምሳሌ እሷን አሟታ አሞኛል እያለች እየሰማ እየሰማን እየሰማ ሀይሚና ብሩክ ደግሞ እንደዚህ ሆኗል ምናምን ቢላት በጣም የሚደበራት ማለት ለምን በጣም ይበልጥ ትረበሻለች። አዲስ አበባ ሁሉ ልምጣ ምናምን እንድትሉልት ትችላለች ማለት ነው እና ብሩክ ይህን ቪዲዮ አይቶ እኔ እንጃ የሀብትሽን ጭንቀት አይቶ ይረዳል ብዬ አስባለሁ ማለት ነው እና ፕሊዝ ተስማሙ፣ ተስማሙ። በቃ አሁን ሌላ አጀንዳ አተፍጠሩብን። እኔ ግን የሚመስለኝ ማለት ነው የብሩክ ሶስት መቶ ሺህ እስከምገባ ድረስ መቼም አያልቅም ብራንኳ ያልቅም ሁለት መነግራቸው ማለት ነው እና አሁን እኛም እየባላንባቸው ነው ማለት ነው እና ግን እኔ ተመቸኝ፣ ሀብትሽ ያደረገው ነገር ለእናቱ በጣም ጥሩ ነገር ነው ማለት ነው እና እሙሽም አልሰማችም። ቢነግራ ኖሩ የበለጠ በጣም ትበሳጭ ትናደድ ምናምን ነበረ ና አለመንገሩ ጥሩ አደረገ ቤተሰብ ማለት ነው እና ግን በጣም ተናፈቃችሁ ጨረቃዎች፣ ትናንትም አልመጣችሁም፣ ዛሬም አላየናችሁም ምናምን ማለት ነው ና ይህ ነገ ነገ ይመጣሉ ብዬ አስባለሁ ማለት ነው እና በተሻላችሁ አቅም ግን ኑልን፣ የሆኑት በጣም የምናፍቁን እኮ ያለ እናንተ እንደማይሆንልን ታውቃላችሁ። የእውነት የእውነት የእውነት ለመናገር ማለት ነው እና የእውነት የሶሻል ሚዲያ ድምቀቶች ናቸው። እና በቃ ታውቃላችሁ፣ ሁለት ለእኛ ሃሞች በቃ የሁለት ቀን ሙሉ ድርቅ ያሉ ማለት ነው። ብሩክ ከሚእመን ብሩክ ከኒያ ላይ ያላደረኩትን ነገር እንዴት ነው ከመሬት ተነስቼ የማምነው? ጀስት ይሄ ነውና ቤተሰብ ቪዲዮ ከተመቻችሁ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብም አድርጉ።